ሰላም ውድ የዩትዩብ ተከታታዮቼ ሙስሊምም ክርስቲያንም ባላችሁበት ፈጣሪያችሁ ይጠብቃችሁ በመንገዳችሁ ሁሉ እንደ ሃይማኖታችሁ እግዚአብሔር ይከተላችሁ ቤተሰቦቻችሁን ይጠብቅላችሁ ብያለው። ከዚህ በመቀጠል ጅጅዬ ምኑነሽ ነው የጠፋሹ ስለሄሉ መስራት ያቆምሹ ብላችሁ ጠባቅ ያላችሁ ልጆች አላችሁ ማለት ነው። ለማንኛውም ሰብስክራይብ አድርጉኝ አሳድጉኝ ማለት ነው። ስለ ሄሉ በነገራችን ላይ መስራት ትቼ አይደለም፣ መስራት ትቼ አይደለም። ትንሽ ጉሮሮይ እንቀሽን አሞይ አሞኝ ነበረ። አሁን እግዚአብሔር ይመስገን ደህና ነን ማለት ነው። በትናንትናው ዕለት የሄሉ እናት አባትና ሱሲ የምርጥ ጓደኛዋ ሄልሻን ሻን ፍንድቅ ፍንድቅ ድቅድቅ ብለው ሰርፕራይዝ አድርገዋታል ማለት ነው። ለምን ብትሉ ሄልሻ ይገባታል፣ የሚገባት ጀግና ሴት ነች። ስለ እናቷ ስለ አባቷ እራሷን ዝቅ ቃ አድርጋ ለራሷ ያልኖረች ስለ እናቱ ስለ አባቷ የኖረች ጀግና ሴት ማለት ነች። ስለዚህ ሄልሻዬ እንኳን ደስ አለሽ ብለናል ማለት ነው። እመብርሃን እናትና አባትሽንም የምትወጃትንም ጓደኛሽን ትጠብቅልሽ። ይገባሻል፣ ይገባሻል የሚገባሽ ጀግና ሴት ነሽ ማለት ነው። እና ደስ ብሎና ደስታሽ ደስታችን ነው ማለት ነው። ከዚህ በመቀጠል ሄልሻ አርብለት ይሁን ሁድለት በቴሌግራም ተወራርተናል ማለት ነው። ስለዚህ ሄልሻ አሟት ነበረ ትንሽ ጭንቀትም ትንሽ እንደ ጭንቀትም እንደ ህመምም አድርጓት ነበረ። እግዚአብሔር ይመስገን አሁን ግን ተሽሏታል ማለት ነው። ሄሊሻ አናግሪያት ነበረ። በቃ ብቅ ጥልቅ ብለን የውስጣችንን የወዳችንን ውሉር ብለን አውርተን ነበረ ማለት ነው። እና ግን ትንሽ እንደተከፋች ነው ያየውትኝ ማለት ነው። በሚዲያ ላይ በምናደርገው ደጋፊ ነን ተብዮች ከኔም ጭምር ማለት ነው የምናደርገው ነገር እሷን እያስደሰታት አይደለም ማለት ነው። የምናደርገው የምናወራው ከአንደበታችን የሚወጣው ነገር የምንንት የምንለው ነገር እሷን እያስደሰታት አይደለም። ሕመም ውስጥም ጭንቀት ውስጥም እየከተታት እንደሆነ ነው የቲንግ ኦፍ ቲንግ ያደረኩት ማለት ነው። ስለዚህ የደጋፊ ተብዮች ከኔም ጭምር በኔም ወገን በሌላው ወገን ያለነው ልጆች እያስተዋልን የምንናገረውን የምናደርገውን ነገር በማስተዋል ብናደርግ በጣም ነው ደስ የሚለኝ ማለት ነው። ሚዲያ ላይ የምናደርጋቸው ነገሮች ውስጧን ደስ እያሰኛት ስላልሆነ ማለት ነው። ምክንያቱም በኛ ምክንያት በኛ በኛ በኛ በእኛ በእብዶች ምክንያት የምትወዳቸውን ሰዎች እያሳጣናት ነው ያለ ነው ማለት ነው በጣም የሚወዷትን የሚያከብሯትን ከጎኗ የቆሙትን ሰዎች እያሳጣናት ነው ማለት ነው። ማጣት የማትፈልጋቸው ልጆች እስከ መቦላለክ ድረስ እየተደረሰ ስለሆነ ማለት ነው። ስለዚህ እባካችሁን የምናደርገውን ነገር የምንደግፈውን ነገር በትክክል እንደግፍ። ከእሷ ጎን ከቆምን እሷን በሚመለከት ነገር ብቻ ሰርተን ትልቅ ደረጃ እንድትደርስ ልናበረታት ልናጠናክራት ነው እንጂ የሚገባው የሚወር ዷትን ሰዎች እንዲሸሽዋት አይደለም ማድረግ ያለብን፣ ከኔም ጭምር ነው እያልኳችሁ ያለውት ማለት ነው። ምክንያቱም እኔም አንዷ ደጋፊ ቀንደኛ ስለሆንኩ ማለት ነው። ስለዚህ የማያስደስታትን ነገር መተው አለብን። የሚያስደስታትን ነገር ነው ማድረግ ያለብን ብዬ ነው የማስበው። አንዳንድ ልጆች ደግሞ ስሜቷን ግልጽ አድርጋ የነገረቻችሁ ልጆች አላችሁ። ስለዚህ ማለት ማድረግ ያለባችሁን ምናምን የነገረቻችሁ ማስቆም ያለባችሁን እንድታስቆሙ የተላካችሁ ልጆች አላችሁ። ለምን ዝም ጭጭ ብጭ እንዳላችሁ ባላቅም ማለት ነው። እሷ የሚያስደስታት በፍቅር በአንድነት በቃ እየተዋደድን እየተከባበርን አንድ ላይ ሰርተን ከጎኗ እንድንቆም ነው እንጂ እንደ ጅብ እንድንባላ፣ እንደ ጅብ እርስ በርስ ተባልተን እንድንኖር አይደለም። የኛ መከፋፈል ራሱ በጣም ነው ጭንቅላቷን እንትን ያላት። ምክንያቱም በዚህ የማጠብቀን ልጆች ስላልሆነን መከፋፈል ያለ ነው። የሰው ልጅ የመረጠውን ይዞ መከተል ያለ ነው። ነገር ግን ይሄን ያህል ጥላቻ ውስጥ መግባት ጥሩ እንዳልሆነ ነው። እና ምን ልላችሁ ነው፣ የምንናገረውን፣ የምናወጣውን እንደዚሁም የሚወዷትን ልጆች እንዲለዩት የምናደርግ ሰዎች እንንጠንቀቅ። መደገፍ ካለብን ሄሊሻን ከጎኗ ነው አይደል? መቆም ያለብን ከጎኗ ነው አደለ? የሚያስፈልጋትን ነገር በምክርም በምንም፣ በኮፕሊንክም ሼርም በማድረግ ሰዓትም እንዲቆጥርላት ዩቲዩባን በመክፈት በዚህ በኩል ከጎኑ ልንቆም ግድና ግድ ይለናል። ከዚህ በመቀጠል ግን የሚወዷትን የምን ያሏትን የምናሳድድ ከሆነ እኛ ደጋፊዎች አይደለንም። በጣም መርዝ የምንረጫለን መርዛማ እባብ የሆንን ማለት ነው። ከኔም ጭምር ነው ምላችሁ ከኔም ጭምር መርዛማ እባብ ማለት ነው። ገባችሁ። ስለዚህ ነገሮቹን ብንጠነቀቅ መልካም ነው። የምትወደውን ነገር ብናደርግ መልካም ነው። እኔ ቃል ገብቼ ብላታለሁ እኔ ቤት ውስጥ ስለማንም ሰው ስም ተጠርቶ ላይሰደብ የማንንም ስም ጠርቼ ላይወቀሱ ቃል ገብቼ ላታለው። ሄሉንና ሄሉን ይዤ ወደፊት እንደሚሄድ ቃል ገብቻለሁ። ስለዚህ የሌላን ስም እያወጥ ያነሳል፣ ከዓመት ዓመት የምንወቀጥ ሰዎች ብንቆጠብ መልካም ነው። ምክንያቱም እሷ ያንን ነገር አትፈልግም። ምክንያቱም ሀዘንም ደስታም ብዙ ነገር አብረው አሳልፈዋል ማለት ነው። በሁለት ወገን የተከፈልን ነገሮችን ብናስተካክል መልካም ነው ማለት ነው። ስለዚህ አንዳንድ ልጆች የተላካችሁ አላችሁ። ስለዚህ ምንም ፍራቻ አይኖራችሁ። ማስቆም ካለባችሁ ማስቆም ይኖርባችኋል። ሲቀጥል ደግሞ ግሩፑን በምክክር በምናምን እርስ በርስ መወያየት መልካም ነው እላለሁኝ እኛንን ደጋፊዎች እሷን እያሳመምናትና እየጎዳናት ያለ ነው። በሚዲያ በምታየው ነገር ውስጧ እንትን እያለ ነው። ስለዚህ ነገሮችን ብናገናዝብ መልካም ነው። ጥላቻ ሌላ ነገር ነው እ ማድነቅም ሌላ ነገር ነው። ግን ይሄን ያህል መርዛማ ጥላቻ በሆዳችን ቋጥረን አንድ ሰውን ብቻ ይዘው ወደፊት እንሄዳለን ማለት መልካም አይደለም። ሲቀጥል ደግሞ የሰው ልጅ ቅርታ ልብ መኖር አለበት ማለት ነው። ከሰሞኑን ሰውየው ይቅርታ ከአንድም ሁለት ጊዜ ጠይቋል ማለት ነው። ሁለት ጊዜ ጠይቋል። ይሄ ሰው ነፍሰ ገዳይ አይደለም፣ ነፍሰ አልገደለም። ስለዚህ ማለት ነው እንኳን የአባቷ ነፍሰ ገዳይ እንኳን አንድ እህታችን በሚዲያ ላይ ያን ሰውዬ ማለት ነው የአባቷን ገዳይ ስጋና ደሙን እንዲቀበል ቅዱስ ቁርባን እንዲቀበል ንስሐ እንዲገባ ነ ነጭ በነጭ አልብሰው ማለት ነው ለስጋና ደሙ ያበቃችው ጀግና ሴት ቲክቶክ ላይ አለች ከሰሞኑን ተለቆ ነበር እሷ ለሁላችንም ትምህርት ትሆነናለች ነብሰ ገዳይ ራሱ ይቅር ይባላል እኛ በሀያ ደቂቃ በምናየው ነገር ነው እንደዚህ አይናችን ደም ለብሰ መርዘን ስለዚህ ይሄ ሰው ከልብ ይቅርታ አለ ፈጣሪ መድሃ እግዚአብሔር አምላክ እሱ ይጠይቀው የኛ ይቅርታት እንባል ይቅር የማለት ልብ ሊኖረን ይገባል። እኔ ይቅር ብያለሁ፣ ምክንያቱም እኔ ማነኝ በኃጢአት የረከስኩኝ ኃጢአት ውስጥ የምዘፈቀም በቀን ኃጢአት የምሰራ ርካሽ ሴት ነኝ፣ በእግዚአብሔር ፊት መቆም የማይገባኝ ማለት ነው። እያንዳንዳችን ጉድፋችንን እናውቃለን። እንደባችሁ፣ እኛ እኛ በሰው ላይ የምንፈርድ ማነን? ስለዚህ ይቅርታ ከተጠየቀ ይቅር ማለት ግዴታችን ነው። በደልን የሚያየው እግዚአብሔር ነው። ለሰው ልጅ እንደ ፍርድ የሚሰጠው እግዚአብሔር ነው ማለት ነው። ስለዚህ አሁንም በድጋሚ የምላችሁ ነገር ሄሉን የሚወዷትን ሰው እያሳጣን ነው። እንጠንቀቅ። ከምንም በላይ የምትወዳትን የምታከብራትን የምሳሳላትን ወይንም የሚሳሱላትን ልጅ ሰዎች እያሳጣናት ነውና እኛ ደጋፊ የተባልነው ልጆች እንጠንቀቅ። እሷ የምትወደውን የምታከብረውን ማክበር የምጠላውን እንትም ማለት መልካም ነው ላለው ከእሷ ጋር ከጎን ሁነን ብንከፋፈልም አጠንክረናት፣ አበርትተናት ወደፊት እንድትሄድ ማድረግ ነው እንጂ እየተከተልን ሰውን በማሳደድ ሰውን በመዘለፍ ሰውን እንዲህ ስላንቋሸሽን ክብር የሚጨምርም የሚቀንስም የለም ንፋስ ነው ይዞት የሚሄደው። ለአምስት ደቂቃ ወይ ለግማሽ ሰዓት እኛ አንደበሳችን ይረክሳል እንጂ በዛ ሰው ላይ ዝንቡን ወይንም የሆነ የአንድ ዘለላ አንድ ዘለላ ፀጉሩን እንኳን መንቀል የማንችል ሰዎች ነን። እና ይቅርታ ልብ ሊኖረን ይገባል። እርስ በርስ ደግሞ አትፈራሩ። ጥፋት ሰው ልጅ ሲያጠፋ አንቺ እንዲያጥፍተሻል እህቴ፣ ይታይ ብላችሁ ለመመካከር ብቁ ማለት ነው። እኔ ባጠፋ ጂጂዬ ብላችሁ ጭንቅሌ ላይ ወጣችሁ እንደፈለጋችሁ ገብታችሁ በውስጥ እኔ መናገር ትችላላችሁ ማለት ነው። ስለዚህ ምንላችሁ ነው እኛንን ለህመም የዳረግናት በቃ ሄሉን እኛ እያሳመምናት ያለነው። ነገሮቹን እንትን እንበልላችኋለው። የሚወዷትን ሰዎች ባናሳጣት መልካም ነው። እኔም በማወቅ ባለማወቅ እውነት አሳዝኛችሁ አስቀይማያችሁ ከሆነ ይቅር በሉኝ። የዛሬ አዳሬን እንኳን አላውቅም። የሰው ልጅ በመኪና አደጋ ሊሞት ይችላል። የሰው ልጅ በትንታ ሊሞት ይችላል። የሰው ልጅ በቃ በርካሽ ነገር ሊሄድ ይችላለው። ምናልባት አላውቅም አካሳዘንኩ ይቅርታ። ነገር ግን ሄሉ የምትወደውን እንውደድ፣ የምታከብረውን እናከብር። በአንዳንድ ነገር በሰው ላይ አላውቅም ከዛ ወገንም የተበደለ አለ አላቅም ብቻ እኔ እግዚአብሔር ነው የማውቀው። ማንጋ ችግር እንዳለ ለምን እዚህ ደረጃ ውስጥ እንደገቡ ለምን እዚህ እንትን ውስጥ እንዲህ ምናምን በአፍጢም እስከ መዘቃዘቀ እንደተደረሰ እኔ ማቀው ነገር የለም። መድኃኔዓለም ነው የሚያውቀው ማለት ነው። እውነትና እውነት ያለው መድኃኔዓለም ጋ ነው። ስለዚህ ሰላም እንፍጠር እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት